ላናገሩ እኔ አላቅህም፣ ምን አልልህም፣ ግን ሚዛን ማስጠበቅ አለበት አይደል? አንድ ሰው በሆነ ጉዳይ እኔ እኔ አሁን እኮ እዚህ ውስጥ ገብቼ የምዳክረው እንትን ፍላጎቴ አይደለም፣ ደግሞ አይመጥነኝም፣ መድረኬም አደለም እኮ። ግን ሰው ሲጠፋስ ምን ይደረግ? ገባ ድርቅ ብሎ የሚናገር የሚገስስ ከእኔ የተሻለ ከእኔ የሚበልጥ ደግሞ ሲመጣ እኔ ቦታ አይደለም አላደርገው እና እናንተም ጋር እኔ ቅሬታ አለኝ። ግን የአማራ ኬስ ስለሆነ አንዳንዱን ነገር እናንተ ብትፈቱት፣ እናንተ ብትሄዱበት፣ አንዳንድ ጊዜ ሁሉ ነገር ላይ አይገባም አይደል? የባሰው ነገር ሲመጣ ነው ገብተህ የመጣ ይምጣ ብለህ የምትገባው እንጂ በየዕለት ጉዳይ በየዕለት አጀንዳችሁ ውስጥ ገብቶ እንትን የሚባል ነገር የለም። ስለዚህ እናንተም አሁን ምርዱን ምርቱን ከገለባ ማየት መለየት፣ ብርሃኑን ከጨለማ መለየት፣ እንደ ትልቅ ሰው ደግሞ ማሰብ። አማራ በጣም ልቡ ነው አደለ? ዋናው ነገር ይደር ይዋል። አሁን ሚስት እንኳን ስታጭ እንደ ሄድ ካቶስዳትም አይደል ሄደ ሽማግሌ ልከ ሽማግሌዎቹን በገቡ ቀን በጠየቁ ቀን ፈቅደናል አይባልም እንምከርበት ተብሎ ይዋል ይደር ተብሎ አማራ አስር የለክቶ አንድ የሚቆርጥ ነገር ነው እና ስሜታዊ አትሁን። ጥፋት በየአቅጣጫው ይኖራል፣ ጥፋት በየምኑ ይኖራል። ያንን እያረማችሁ መደራደሪያው ግን አማራነት አማራነት ከምንም በኩል መደራደሪያ መሆን የለበትም። አማራን ሲሰድብ ቆይቶ አማራን ሲያዋርድ ቆይቶ አማራን ሲያንጓጥጥ ቆይቶ በመጣ ቁጥር አጨብጭ በምትቀበልበት ምክንያት ምንድን ነው? የእኔ ጥያቄ የሁሉም ማለት ነው። አሁን እዚህ ሁለታችንም ስማንጠቅስም ዛሬም ስም የጠቀስኩት እኔ ሰሞኑን በማየው ነገር ደስም ስላለኝ ነው። ይገባኛል ዘመድ ኔ አንድ ነገር አንተ ከተናገርከው ነገር ቅድም ቁጭ ብዬ እያደመጥኩ ነበር። አቡፋን በሚለውን ልጅ አስገባው ካለ ትንሽ ደቂቃ ሰተን ብናወራ ደስ ይለኛል። እኔ ቅድም ስትናገር የሰማውን ነገር የስራውን ይስጠው ፈጣሪ ይፈርድበታል። የአማራ ደም ይውልህ። በአማራ ሲነግድ ሲበላ የነበረው ሁሉ ዛሬ ላይ የስራው እያጋለጠው ያጋለጠው ነው ያለው። እኔም አንተም የሰራችን ከማንም በላይ እኔ አከብራለሁ። የማከብረውም አንደኛ ሃይማኖት ውስጥ ያለ ሰው ነው። የቻልከውን ነገር ለግሰሃል፣ ትናገራለህ። እኔ ኦሮሞ ነኝ ብለ የመጣ ሰው ነኝ። ግን በአማራ በአማራ ተግለው ምንድን ነው ኢትዮጵያን ኢትዮጵያን የሚያስከብራት ፋኖና ፋኖ ነው ብቻ ነው የምታመሰው ን ይህን ነገር እኛ እኮ አንደብቅም። ግን አንተንም ሁላችሁን ሞቅሻ አሉ ከላይ ያላችሁ ለምን ያን ጊዜ ገና ወደ መበታተንና ወደ ህሜት ወደተለያየ